ሰላም እንደምናላችሁ ውድ የዚህ ቻናል ተከታታዮች፣ ዛሬ ከእናንተ ጋር ስለ ዲያቤቲስ ወይም ደግሞ ስለ ስኳር ህመም በተለይ ከድድ እና ከጥርስ ህመም ጋር ምን አይነት ግንኙነቶች አሉት፣ በተለይ የስኳር ህመም ሜጀር ሪስክ ፋክተር ምንለው ነው ለፔሪዶንታል ዲዚዝ ወይም ደግሞ ለድድ እንዲሁም ደግሞ ለጥርስ አቃፊ የጤና ችግር ጠንቅ ነው። ለመሆኑ ምን አይነት ለውጦች ናቸው በስኳር ህመም ጊዜ የሰዎችን የአፍ ጤና በተለያየ መንገድ የሚታወቀው ምን አይነት ሁኔታዎች ወይም ደግሞ ምን አይነት ለውጦች የስኳር ህመም ላይ ይከሰታሉ በዚህ ዝግጅት እነግራቸዋለሁ። የስኳር ህመም በጣም ብዙ ለውጦች ሰውነት ላይ ያካሂዳል። ከነዚህ ቦታዎች አንዱ የአፍ ውስጥ ለውጥ በነዚህ ለውጦች ይታወቃል። በተለይ አፍ ውስጥ የሚካሄዱ ለውጦች ከተለያየ ምክንያቶች ጋር የተያያዘ ነው። የመጀመሪያው ለውጥ የሚካሄደው ከደም ስር ጋር ወይም ደግሞ የተለያዩ የሰውነታችን ክፍል ላይ ያሉ የደም ስር ለውጦች ነው። የስኳር ህመም የደም ስር ጥንካሬ እንዲጨምር ወይም ደግሞ ፍሌክሲቢሊቲውን እንዲያጣ እንደዚሁም ደግሞ በተለይ የደም ስር ወይም ደግሞ አንድ የተጎዳ የሰውነት ክፍል ወዲያውኑ ራሱን እንዳያገግም ወይም ደግሞ ወዲያውኑ ራሱን እንዳያስተካክል ያደርጋል። ይሄ በተለይ አፍ ውስጥ ፔሪዶንታል ዲዚዝ ወይም ደግሞ ጋም ዲዚዝ ብለን የምንጠራው ችግር በጊዜ ሂደት በጣም ከፍ እያለ ወይም ደግሞ ችግሩ በረታ እንዲሄድ የማድረግ እድል አለው። በተለይ ቁጥጥር ውስጥ ያልዋለ ወይም ደግሞ በጥሩ ሁኔታ ላይ ቁጥጥር ውስጥ የሌለ ስኳር ወይም ደግሞ በደም ውስጥ ያለ ስኳር አፍ ውስጥ የደም ስሮች ላይ በተለይ አፋችን የተለያዩ ስትራክቸሮች አሉት አይደለ? ከዚህ ውስጥ አንዱ ድድ ነው። ድድ በተለይ ጥርስን ያቅፋል። እንደዚሁም ደግሞ ከድድ ስር ደግሞ አጥንት አለ ወይም ደግሞ የድድ ውስጥ ያለ አጥንት አለ። ከአጥንት ውስጥ ደግሞ ፔሪዶንታል ሊጋመንት ብለን የምንጠራቸው ቀጫጭን ገመዶች ጥርስን ከአጥንቱ ጋር የሚያያይዙ ስትራክቸሮች አሉ። አንድ ሰው የስኳር ህመም ወይም ደግሞ በከፍተኛ ሁኔታ የስኳር መጠን በደም ውስጥ ሲጨምር እነዚህ ስትራክቸሮች ወይም ደግሞ ድድ እንደዚሁም ደግሞ የድድ አቃፊ ወይም ደግሞ የጥርስ አቃፊ አጥንት እንደዚሁም ደግሞ ፔሪዶንታል ሊጋመንት ምንላቸው ስትራክቸሮች ዊክ ይሆናሉ ወይም ደግሞ ደካማ ይሆናሉ። በተለይ እነዚህ የደምስር አላቸው ወይም ደግሞ ቅድም የጠሯቸው ስትራክቸሮች በሙሉ የደም ስር አላቸው። እነዚህ የደም ስሮች በስኳር ምክንያት ወይም ደግሞ ስኳሩ በሰውነት ውስጥ ከፍተኛ መጠን ስለሆነ እነዚህ የደም ስሮች ይበላሻሉ ወይም ደግሞ ጉዳት ይደርስባቸዋል። ስለዚህ አንድ ችግር ሲፈጠር ቶሎ ለመዳን ያለውን ጊዜ በጣም ረጅም ያደርጋል። ስለዚህ ፔሪዶንታል ዲዚዝ በተለይ ከስኳር ህመም ጋር የሚከሰተው የመንጋጋ የድድ ወይም ደግሞ የገም ዲዚዝ በተለይ ቀጣይነት እንዲኖረው ኳር ህመሙ ወይም ደግሞ የስኳር ችግሩ በቁጥጥር ውስጥ ካልዋለ በስተቀር የችግሩ ሁኔታ ወይም ደግሞ የደም ስሮች ሁኔታ በጣም የከፋ እየሆነ ይመጣል። ስለዚህ የማገገም እድሉ አይኖራቸውም። ሌላው ደግሞ የስኳር ህመም ወይም ደግሞ በከፍተኛ ሁኔታ በሰውነታችን ውስጥ ስኳር ሲጨምር የአፋችን ወይም ደግሞ የምራቃችን የስኳር መጠን እንደዚህም ደግሞ በጥርሳችንና በድዳችን መሃል ያለ ቦታ አለ። እዛ ውስጥ የሚመረት የውሃ ወይም ደግሞ የምራቅ መጠን አለ። እዛ ውስጥ የስኳር መጠን ከፍተኛ ይሆናል። ስለዚህ ስኳርን ደግሞ ባክቴሪያዎች እንደ ምግብ ወይም ደግሞ እንደ ዋና መኖሪያ መንገድ ነው የሚወስዱት። ስለዚህ እሱን ለመመገብ ወይም ደግሞ እዛ ቦታ ላይ ሲመጡ ያን የፕሬዶንታል ፖኬት ወይም ደግሞ የድድና እንዲሁም ደግሞ የጥርስ አቃፊ በጥርስና በድድ መካከል ያለውን ቦታ ይወሩታል። ስለዚህ ያንን ቦታ በጊዜ ሂደት የማጥቃት ሁኔታዎችን ለማስከተል የጥርስ ንቅናቄ፣ የድድ መግል እንደዚሁም ደግሞ ጥርስ በጊዜ ሂደት እንዲነቀል ያደርጋል። ሌላው ደግሞ በስኳር ህመም ጊዜ የሚከሰተው በተለይ የምራቅ መጠን መቀነስ ነው። የስኳር ህመም ብዙ የሰውነት ጫና ያመጣል። በተለይ ሳሊቨሪ ግላንድ ብለን የምንጠራቸው ወይም ደግሞ ምራቅን የሚያመነጩ ግላንዶች ጉዳት እንዲደርስባቸው በማድረግ የእነሱን የምራቅ መጠን ከፍተኛ ሁኔታ መቀነስ ያስከትላል። ይሄ በከፍተኛ ሁኔታ የመቀነስ ሁኔታ አንደኛ በአፍ ውስጥ ያለውን የምራቅ ሮል ወይም ደግሞ የምራቅ ሚና በጣም ይቀንሳል። ምራቅ በውስጡ አንደኛ የባክቴሪያን የመከላከል አቅም አለው፣ ሁለተኛ ደግሞ በውስጡ አስፈላጊ የሆኑ ኤሌክትሮላይትስ ብለን የምንጠራቸው እንደ ፍሎራይድ፣ እንደ ካልሽየም፣ እንደ ፎስፈረስ አይኑ አዮኖችን ይይዛል። እነዚህን መጠን ይቀንሳል። እንደዚሁም ደግሞ ምራቅ በራሱ የማጠብ ባህሪ አለው። የማጠብ ባህሪ ማለት ምራቅ በራሱ እንደ ውሃ ቀጭን ነው። ስለዚህ ቆሻሻ የምግብ ትርፍራፊ እንዳይቀመጥ አፋችን ውስጥ ጥርሳችን ላይ ያደርጋል። ይህንን በቀላሉ ምራቅ መጠን ሲቀንስ አፍ ውስጥ በቀላሉ ቆሻሻ ይጠራቀማል። ባክቴሪያዎች ይመጣሉ። ባክቴሪያዎች አፍ ውስጥ የቀሩትን ምግብ በመመገብ ከፍተኛ የሆነ ጫና እንዲሁም ደግሞ ጉዳት ድድ ላይ እንደዚሁም ደግሞ ጥርስ ላይ ያስከትላሉ። ሌላው ደግሞ የስኳር ህመም በሰውነታችን ውስጥ ሲኖር ወይም ደግሞ የስኳር መጠናችን ከፍ ሲል ሰውነታችን ፕሌክ ወይም ደግሞ ሻህላ ብለን የምንጠራውን ማቴሪያል ወይም ደግሞ ባክቴሪያዎች እንዲሰበሰቡ የሚያደርገውን ቆሻሻ ጥርሳችን ላይ እንዲጣበቅ ያደርጋል። ይሄ በተለይ የምራቅ መጠን ጋር መቀነስ ተያይዞ እንደዚሁም ደግሞ ምራቅ የማጣበቅ ባህሪ ወይም ደግሞ የስኳርነት ይዘት ስለሚኖረው በቀላሉ ከፍተኛ የሆነ ጉዳት ማስከተል ይችላል። ፕሌክ ወይም ደግሞ ሻህላን በመስራት ከፍተኛ የሆነ ጉዳት ያስከትላል። አንድ ሰው የስኳር ህመም ሲኖረው ማድረግ ካለባቸው ነገሮች መካከል የመጀመሪያው የአፍ ንጽህና ማሻሻል በጣም እጅግ አስፈላጊ ነው። በተለይ በዓመት ሁለት ጊዜ ጥርሱን መታጠብ በሐኪም የድዱን ሁኔታ ወይም ደግሞ የድዱን ጤንነት መከታተል፣ እንደዚሁም ደግሞ አስፈላጊ የሆኑ ህክምናዎችን ማድረግ በጣም እጅግ አስፈላጊ ነው። እነዚህን ማድረግ ካልተቻለ አንደኛ የስኳር ህመም በቁጥጥር ውስጥ እስካልገባ ድረስ ከፍተኛ የሆነ የአፍ ውስጥ ጫናን በመፍጠር የጥርስ ህመም፣ የድድ ህመም እንደዚሁም ደግሞ ጥርስ መንቀሳቀስ፣ የድድ ኢንፌክሽን፣ ድድ ላይ የሚፈጠር መግል እንዲሁም ደግሞ እብጠት፣ በጊዜ ሂደት ጥርስን በቀላሉ ሰዎች ሊያጡ ይችላሉ። በነገራችን ላይ ሰዎች ጥርሳቸውን በዓለማችን ላይ ከሚያጡበት የመጀመሪያው ምክንያት መካከል የፔሪዮዶንታል ዲዚዝ ወይም ደግሞ የድድና የጥርስ አቃፊ የጤና ችግር የመጀመሪያውን ቦታ ይይዛል። በተለይ ደግሞ የስኳር ህመም ካለ ይሄ ችግር በከፍተኛ ሁኔታ ይጨምራል።